ሰፊ መሬት የሰው ጉልበት የከርሰ ምድርና የገጸ ምድር ሀብት ጸጋችን ነው የሚሉት አርሶ አደር ኑሬድን ኡዝሜን ና ጀዳን ኑሩ መሐመድ በቀቤና ልዩ ወረዳ ሞዴል አርሶ አደሮች ናቸው ታዲያ አርሶ አደሮቹ ምርትና ምርታማነትን ለመጨመር የተለያዩ የውሃ አማራጮችን በመጠቀም የፍራፍሬ የዘር ሽንኩርትና ሌሎች የጓሮ አትክልቶችን እያለሙ ይገኛሉ 18 ዓመት 17 ዓመት ሳውዲ አረቢያ ውስጥ ያው እዛ ስንሰራ ነበር ከተመለስን በኋላ ያው በጠየቅነው ጥያቄ መሰረት ልዩ ወረዳችን ያው ታሳቢ አድርጎ ይህን ነገር ይች መሬት ያው የውል መሬት ነበር። እሷን ሰጥቶን እንግዲህ እያለመን በአመት ሁለት ጊዜ ሶስት ጊዜ እያለመን እንገኛለን። አምና ለምሳሌ የመስኖ ስንዴ ሰርተናል። ወደ ዘጠና ኩምታል ምናምን አግኝተናል ማለት ነው። ስንዴ፣ ጥቅል ጎመን፣ ሽንኩርት፣ የዘር ሽንኩርት፣ ቲማቲም እና አትክልት የተባለ ዘር ጠቅላላ እንሰራለን። ብዜቱንም በዛ ልክ አሁን ይህ ሙዙ የምታየው ብዜት ነው ብዜት ማሳ ነው። ይኛው ወደ አርሶ አደሩ ወደ ተለያየ ሰው የሚበተን ነው። ሽንኩርቱ ደግሞ ሲደርስ ያው ለከተማ እና ለዙሪያ ለወረዳው ለሕዝቡ በተመጣጣኝ ዋጋ በሕዝብ እንዲሸጥ ከነጋዴ አሳልፈን ለተመጋቢ ነው የምናስገባው። እኚህ ከስደት ተመላሽ የሆኑት አርሶ አደሮችና ማህበራት በአመት አንድ ጊዜ ብቻ ከማምረት ልምድ በመውጣት በአመት ሁለቴና ከዚያ በላይ በማምረት ውጤታማ ስለመሆናቸውም ይገልጻሉ። መጠቀም አንጻር አልሐምዱሊላ፣ ያው በጣም እየተጠቀምነው ያለ ነው። ስንዴም የምታየው ነው እያጨርን ያለ ነው። ጥቅል ጎመኑም ያው ደርሷል፣ አሁን እንድናነሳ ነው። ቲማቲሙም እየተሸጠ ነው ያለው። የዘር ሽንኩርቱን ወቅተን አንስተናል ያው ሰአቱ ሲደርስ ለአርሶ አደርም እንደተለያየ ሰው የምናቀርብ የሆነ ሰው ሀገር ላይ ለምሳሌ ሀያ አራት ሰዓት ነው የሚሰራው የሚደክመው፣ አገሬ ላይ ፍሪደም እንትን በሀገሪ ላይ ፍሪ የሆነ እንደዚህ አይነት ስራ መስራት ማለት በጣም ትልቅ ዋጋ አለው። ለአካባቢውም፣ ለወጣቱም ራሱ ከኛ ትምህርት ይወስዳል የሚል ተስፋ አለን። የቀቤና ልዩ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አብዲሽኩር ዴይሊም እንደገለጹት በልዩ ወረዳው በ2017 የብርት ዘመን የተለያዩ የውሃ አማራጮችን በመጠቀም 3150 ሄክታር መሬት በመስኖ እየለማ ይገኛል ብለዋል። መደበኛ መስኖ በዚህ ወንዝ ዳር አካባቢ በሞተር ፓምፕ ለማልማት ያደራጀናቸው ወጣቶችና ባለሀብቶች አሉ። ከዚህ አንጻር በዘጠኝ ቀበሌ እነዚህን ወጣቶችና ማህበራቶች በማደራጀት ሰፊ ማሳዎችን የማድረስ ስራ ተሰርቶ ትማትም፣ ጥቅል ጎመን፣ ሽንኩርት፣ አብሻ ጎመን እና የዘር ሽንኩርት በስፋት የተመረተበት ሁኔታ አለ። ልዩ ወረዳው ለመስኖ ልማት እንግዳ የሆነው የዘር ሽንኩርትን በ250 ሄክታር መሬት ላይ በማልማትም የተሻለ ምርት መገኘቱን ኃላፊው አስታውቀዋል። የዘር ሽንኩርት በአንድ ማህበር ነበር የተጀመረው። ለአካባቢው አዲስ ነበረ። ውጤታማ ያደርጋል ተብሎ አልተገመተም ነበር መጀመሪያ አካባቢ። ነገር ግን የመጀመሪያ ዙሪያ የመረቱ ማህበራቶች በጣም በተሻለ መልኩ በጣም ህይወታቸው የቀይረ ተግባር እንደነበረ ታይቶ አብዛኛው ሰው ከእነሱ ተሞክሮ ወስዶ እዚህ ቀበሌ ነበር አሁን ያለንበት ጀፈረጀቴ ቀበሌ ነበር የተጀመረው። አሁን ላይ ሌሎችን ቀበሌ ወደ ሩሙጋ የሚባል ቀበሌ አለ። ከዛም ውጪ ሌሎች ሙከራ የጀመሩ ቀበሌዎች አሉ። ወደ ውጭ አክሬ ኤክስፖርት ያደርጋሉ አገር ውስጥም ይሸጣል። ከዚህ አንጻር በጣም ውጤታማ ነው። የተለያዩ የፍራፍሬ አይነቶችን አርሶ አደሩ ማልማት መጀመሩን የገለጹት አቶ አብዲ ሽኩር ምርትና ምርታማነትን በማሳደግና የላቀ ውጤት የተገኘበት የ30/40/30 የፍራፍሬ ልማት ፕሮጀክት ውጤታማ ማድረግ መቻሉንም ገልጸዋል። በጋ ላይ ከምንሰራቸው የመስኑ ስራዎች የ30/40/30 የፍራፍሬ ስራ አንዱ ተግባር ነው። ከዚህ አንጻር በእኛ ቀጠና ውስጥ አዲስ ኢኒሽቲቭ የሆነው ሙዝ ለማለማመድ እየተሞከረ ነው ያለው። ስለዚህ በአምና ደረጃ አቶ ጀላሉ ኑሮ እና አንድ ለእንጫ ቀበሌ ለአንድ ማህበር የሙዝ ተክል ከክልሉ ድጋፍ ተደርጎልን የመጀመሪያ የማብቀልና እሱን የመትከል ስራ ተሰርቷል።